አግብቼ ነው የምመጣው። ቪዲዮ እለቃለሁ። ከዛ እንደው መጀመሪያ የምለቀው የሰርገን ቪዲዮ ነው። እንደው ለአገባ ነው ምናም ምናም ፕሮሰሱን ሳልናገር ቀጥ ብዬ አገባና እጄ ከዛ የሰርጉን ቪዲዮ አምጥቼ እዚሁ ፊት ለፊት አድርገዋለሁ ዩቲዩብ ላይ። ከዛ እንዴት አገባው ምናምን የሚለውን የሰርጉን ቪዲዮ ካሳያቸው በኋላ ነው ከዛ ፕሮሰሱን የማስገባው። አንተ እኮ እዚህ ጋር ማለት ነው ሰበብ እየፈለክ ነው። ሲፈጠር አታገባም። እኔ እርግጠኛ ነኝ። አንደኛ ለአንተ የሚሰጥህ የለም። ሁለተኛ ለአግባህ ራሱ ብትልክ አሁን አሁን ሳስበው ማለት ነው ዓረቧ ራሱና ለአግባህ ብትልክ ራሱ ብታገባ አይመስለኝም። እና መቸም ለአንተ ብዬ እነዚህም ሁለት ልጆች እዛ በረሃ ላይ እንዲንገላቱ መቸም አላደርግም። ከተከተልኩ ያው ለልጆች ብዬ ነው የልጆች አባት ስለሆን ልጆች ላሳይ ብዬ መሆኑ ሊገባ ይገባል። አሰላም አለይኩም ረሀመቱላሂ በረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ በዝዝት ይበል። ዛሬ ሱማያን ይዤላችሁ መጥቻለሁ። ሀቢቦች ደግሞ ሰብስክራይብ ማድረጋችሁ እንዳደረሱ እጃችሁ ይባረክ። ጀዛከላው ከይር ለምታረጉትም ማለት ነው እና ሱማያ ብከተለህም የልጆቼ አባት ነህ፣ ልጆችህን ላሳየህ ነው እንጂ ለሌላ ነገር አይደለም። አንተ እንደውም እስከ የመን ሄጄ ብከተለ ተከተለችኝ ብለ ነው ኡኡ ምትለው እኔ ግን ብከተለህም የልጆች አባት ነህ፣ የልጆች አባት ነህ እና ልጆችን ላሳየህ ነው። እንደዛ ብለህ ማሰብ አለብህ፣ መገናዘብ አለብህ እያለች ነው ማለት ነው። እኔ ስፈጠር ሁለት ልጆች ይዤ ብሄድ ራሱ መንገዱ እዛ ያለው መንገድ በጣም ከባድ ነው፣ ሁለት ልጅ ይዞ በጣም ከባድ ነው። ስለዚህ ላንተ ብዬ ገና ለገና የመን አረብ ለያገባ ነው ብዬ ገና ለገና አንተን ፍላጋ እኔ አልሄድም። እዛ ሄጀ ገና የትኛዋን ላይ ያገባ ነው ብዬ እዛ ሄጀ አላጣራም። እኔ አንተን ብሆን አለች፣ እኔ አንተን ብሆን አግብቼ ጨርሼ ከዛ በኋላ ሚዲያ ላይ አምጥቼ እንዴት እንዳገባው ፕሮሴሱን ያለውን ሁሉ አወራለሁ እንጂ ገና ለገና አገባ አለሁ እች ላገባ ነው እች ላገባ ነው አልልም። ሲጀመር አንተ የማግባት ሀሳብ ራሱ የለህም። እና መቼም አታገባትም መቼም ደግሞ አረብ ሴት አታገባም አረብ ሴት እንደዚህ በቀላሉ አትገኝም ላዩም አንተ ዩቲዩበር የሆነ ላዩም የአረብ አረብ ልጆች ዩቲዩበር ስራ አይሰሩም ያኒ ተሸፋኝ ናቸው አይደል እነሱ ዩቲዩበር ላይ አይወጡም አይገላለጡም እንደኛ ሲጀመር ማንንም አታገኝም። እንደ ቀላሉም አታገኝም። እንደውም አታገባም። ሳይው ሳስብ ራሳው አታገባም። አንተ ማግባት ብትፈልግ አግብ ተጨርሰ ነው ሚዲያ ላይ የምታመጣው ነበር። ስለዚህ አንተ መቼም አታገባም እያለች ነው ማለት ነው ሱማያ። ጋይስ ግን እዚህ ቦታ ማለት ነው እዚህ አሁን እሱ ያለችው ሰኢድ ማግባት ከፈለገ እውነቷን ነው። እዚህ ቦታ ማለት ነው ሰኢድ ጥፋተኛ ነው። ማግባት ፈለገ አይደል ዝም ብሎ ሚዲያ ላይ ወጥቶ ዛሬ ላገባ ነው እቺ ላገባ ነው ዛሬ እንደዚ አርግያለሁ ዛሬ እንደዛ አርግያለሁ ማለቱን ትቶ ሰኢድ ይሄንን እንደዚህ ማለቱን ትቶ ማለት ነው፣ ጥፋቱ ይሄ ነው። ሰኢድ ትልቅ ነገር ለምን እሱ እንደዚህ ሲል ሞልቷል። እንግዲህ ምንቀኛ አንድ ያኔ መሰካ መሰካ ወይኔ ዛሬ የሚከለክሉ ሰው? አሁን ለምሳሌ ሱማያ ራሱ የቅና ምንም ቢሆን ባሏ ነው፣ ትቀናለች። የልጆች አባት ነው እዝታስከለኩ አሁን ሰላምን ራሱ አላኩት አልሄደችም። እኔ አላኳትም፣ አቲጂ ብያት ነበር እያለች ነው አይደል? ባለፈው አንነጋገርም ብላ ነበር፣ ዛሬ ደሞ አቲጂ ብያት ነበር አለች። ግን ራሷን እች የላከችው ሰላምን ራሱ ራሷን እቲ ለተንኩል የላከችው ማለት ነው እሱ ላይ ያገባ ነው ስል ስለዚህ ሰኢድ ጥፋተኛ የሆነው ቦታ እኔ ላገባ ነው ምናምን ማለቱን ትቶ አግብቶ ኒካስሮ ደግሶ አግብቶ ቤት ካስገባ በኋላ ቪዲዮ ካስዋጋ ቁጭ ብሎ እንዴት እንዳገባ እንዴት እንዳወጣ ውጭ፣ ሁሉንም ነገር ያን ጊዜ ባወራ ቢያወራ ጥሩ ነበር ለሱ ራሱ ማለት ነው። እውነት ግን ገላና ገናችን ላገባ ነው እንደዚህ እንደዚህ ለሆነ ይህ የማየን ነገር ነው። ለማንኛውም አላይ ግን ሰኢድን እንትንም ማለት ነው። ሱመያ ራሱ ደግሞ ሱመያ እስካሁን ራሱ እኔ አስበው አልገባህም እያለች ነው። እስካሁን እኔ ማስበውን አልገባህም ደሞ እኔ ስከ ብከተለህም ልጆችን ላሳይ ነው። አስቡት፣ እሷ አላማዋ ማለት ነው። አሁን ስትከተለው እሱ እሱም ደሞ ወደኋላ ተመልሶ ፈልጓት እንዲያገኝ ፈልጋለች ማለት ነው። ግን እሱ ደግሞ እየተከተለች ነው ብሎ እየሸሸ ነው ወይ ዘንድሮ። እና እሷ ደግሞ ብፈልግ እኔ አገኛ አገኘሃለሁ ግን ደግሞ አንተ አታገኘህም አታገኘኝም እያለችው ነው ማለት ነው። ስለዚህ ጋይስ ምንም የሚደረግ ነገር የለም እና ሰኢድም ይኸው ሁሉ ነገር ጨርሻለሁ ብሏል ፕሮሰሱን እንግዲህ አላይቅ ነው። እሱንም በቃ ምንም ማድረግ አይቻልም። ሱማያም ላገባ ነው ብላለች። ታግባ፣ ጥሩ ትዳር ያምጣላት፣ ልጆቿንም አላሳድግላት። እንግዲህ ሰኢድን ግን እንደማትፈልገው ነው ዛሬ እርግጠኛ ሆና እያወራች ያለችው። ሰላምን ደግሞ ግን ለተንኮል እራሷ ነች የላከችው የመን። እኔ አላምናትም። ሲጀመር እሷ እኔ አልሄድኩም ትላለች። ይሄን ቪዲዮ እራሱ ቀርታ አዝቁጭ አርግታ ነው ይሄኔ የመኖና የለቀቀችው፣ ማለት ነው። እሱ አትታመንም፣ አትታመንም ውሸት አምናት፣ አትታምኗት። እኔ ግን አላምናትም በበኩሌ። እና ስንት ነገር ዋሽታለች። እስቲ እውነት እኔ አላምናትም። ሰኢድ፣ አንተ ራስህን ጠብቀህ አላህ ይጠብቅህ፣ እና ጥሩ ሚስት ለአንተ የምትሆን አላህ ይወፍቅህ። ኢንሻአላህ ማትነጫነጭ፣ ኢንሻአላህ ማታሳመም፣ ይሄ መላጣውን የምታበቅልህ ወይ ዘንድሮ። ሱማያ እንግዲህ ምንም የሚደረገው ነገር የለም። ሱማያ ሰላምንም አላኩም አለች እንጂ ራሷ ነች የላከችው። እንግዲህ የሚሆነውን በቀጣይ ቪዲዮአቸው እና ያለን ምን እንደሚለቁ እንጂ ሱማያ ደግሞ ምን በፈጠረኝ ለአንተ ብዬ ገና ለገና አረብ ታገባለህ ብዬ እኔ አንተን የምከተለው ሁለት ልጆች ይዤ ሲፈጠር አንተ አታገባ አርጅተሀል እያለችው ነበር። ከዚህም በፊት አረ አረ፣ ምንም ቢሆን እውነት ሰኢድ ገና ልጅ ነው ወንድ እሱ። አንቺ ነሽ ልቅ እሱ። ለምን ሴት ልጅ እድሜዋ ለምሳሌ 30፣ 35 ኦኬ፣ 35 በላይ ለምሳሌ አርባ ምናምን ስትሆን ያኔ ትንሽ ለትዳር ምናምን፣ ወንድ ልጅ ግን እስከ አርባ ችግር የለበትም ማለት ነው።